አንዱ በጣም አጋን ነው የሚያየው። ማለት የሚሸነፉ እኮ ያልመሰላቸው ነበሩ። አርባ ዓመት ሙሉ ሽምቅ ጉ የነበረ የአሜሪካ እንኳን ነባር የሚባሉ ሽማግሌ አምባሳደሮች እንዴት ብሎ ነው የአብይ ለማጅ ወታደር ቲፒኤልኤፍን የሚያሸንፈው? ስለዚህ ይሄን ይጠቀ ሰውንም እንደዚህ ነው ሰው እንደሚሄድ ይታወቃል። መሳሪያው ታይቷል። እነሱ መሆናቸው እንዳሉበት ይታወቃል። እነማን እንደሆኑ አታውቅም። ከእነሱ ውስጥ የተወሰነ እንዳለ ታውቃለህ። ስለዚህ ለይቶላቸው እስከሚሄዱ ትተዋቸውና ከዛ እየከበብክ መሄድ ነው። እየከበብክ ስትሄድ እንግዲህ ተመልከት፣ እነሱ ከሄዱ በኋላ የታጠረ ቦታ አለ። ዋጋ እየከፈልክ ልትሄድ ነው። በአየር ብትመታ ምንም አትከፍልም። ካንተ ወታደር አንጻር ግን ንጹሕ ሰው ህይወት ሊከፍል ይችላል። እሱን ለማትረፍ ደግሞ ምን ታደረጋለህ? ወታደርህ ዋጋ ይከፍልና በምድር እየከበበ ይመጣል ሲከብ ፈንጂ ረግጣል ከዛም በከባድ መሳሪያ ይመጣል ስለዚህ የከፈለውን እየከበበ እያጠበበ ይመጣል ከጠበበ በኋላ ተጨማሪ ስንቅ የለም ተጨማሪ ግንኙነት የለም ስለዚህ ተስፋ ሲቆርጥ በከፍል እጅ የሚሰጥ ሰው ይኖራል በዚህ ምክንያት በትንሽ ዋጋ እነሱን ከበ እያስክ እያስክ እያስክ የማምጣት ጉዳይ መሄድ አለበት የሚል ነው እና መሳሪያዎቹ የሚያነፈንፉበት ልፈላላቸው የሚለዩት ልፈላላቸው ግን ስሜነህ እና ሬደዋን ናቸው ብሎ ግን አይነግርህም። ሰው መሆኑን ይነግርሃል፣ መሳሪያ ይነግርሃል። እና ለዚህ ነው ጥንቃቄ የተደረገ ጊዜ ይፍጅ እንጂ ብዙ ዋጋ ሳንከፍል ባለጉዳዮች መያዝ። ሁለተኛው መግደልም ትርፍ የለውም። እነሱ አንዱ አንዱ የመንግስት እንትን ሁላቸውም መገደል አለባቸው። ትንሽ ሲታኮሱ ካልሆነ በስተቀረ ሲሮጡ መግደል የለብህም። ይዘህ አምጥተህ ሰው ይማርበት። እነሱ ሚማሩበት ለፍርድ ቢቀርቡ የተሻለ ለቀጣይ ዲሞክራሲ መማሪያ ነገር ታገኛለህ። ዝም ብለህ ደፍ ትጠኸው ብትሄድ ጉዳዩ ያበቃል። ፊታችን እመልሳለን ብዙም ላንማርበት እንችላለን። እና አንዱ ይሄ ነው አላማው መግደል አይደለም። ተምሮበት አላማው ለመማርም እንዲሆን ቢቻሉ መያዝና ለፍርድ መቅረባቸውም አንድ ፐርፐስ ስለሆነው ራንደም ሊዝም ብለህ ማታ እኮ ሰው እንደሚሉት አሁን ምቹ ሁኔታ አለ። የዚህ የሽምቅ ውጊያ ለማድረግ ተመልሰን ወደዋል ትግራይ ውስጥ አሁን እሱ ነገር በነባራዊነት ይቻላል። በምን ውሰደው መሰለህ ያው ማለት የሚለው ሰው ማለት ስላለበት ነው የሚለው መቼም ከዛሬ ጀምሮ ተሸንፍ ያለውና ካለውበት ሰዱኝ አትልም። ይሄ አሁን ተመልከት፣ የመጀመሪያው ላይ የሰሜን ህዝ ከኛ ጋር ነው ያለው፣ አሳምን ነዋል። ከአሁን በኋላ አብይን ነው የሚገጥመው እንጂ ለአብይ መንግስት አይሰራም ተባለ። ትንሽ ቆይቶ እሱም አስፈራራይ ነው። ትንሽ ቆይቶ ሰሜን ህዝን ማርከነዋል፣ መሳሪያውን በእኛ እጅ ነው ያለው። የሰሜን ህዝ ላይ የነበረው መሳሪያ ከያዝን እንኳን ኢትዮጵያ መንግስትን ማንንም እንገጥማለን ተባለ። ከዛ ትንሽ ቆይቶ ወረራ ተፈጽሞብናል ተባለ። ወረራ ተፈጽሟል፣ መታኮስ ተጀምሯል። የትግራይ መሬት ከረገጠ ግን መቀበሪያ ይሆናል ተባለ። ጀን ተቀለበሰና ከዳር ዳር መረገጥ ተጀመረ። ከማይካድራ ከቆቦ፣ ከምናምን መረገጥ ተጀመረ። ከዛ እየለቀቅንለት ነው፣ መሀል ላይ ሲገባ መቀበሪያ ይሆናል ተባለ። መሀሉንም እያለፈው ሄደ፣ አውቀን የለቀቅነው። ከዛ መቀሌ ሲቀርብ ይመታል ተባለ። መቀሌ መጠጋት ጀመረ። በአየር ደግሞ መደብደብ ሲጀምር፣ አይ አሁን መቀሌን እያፈረሱ ነው፣ ህዝብ ሊጨርሱ ነው። እዚህ ከደረሱ ግን አንለቃቸውም፣ እንዳውም በየክፍለ ከተማው እንበተንና እናጠፋችኋለን። ጩቤ መያዛችሁ ብለ ያዛችሁ የያዙ ተባለ። ጩቤ ያዘም የለም ብለ ያዘው የለም ሰው መቀሌ ገባ። መቀሌ ሲገባ፣ አይ መቀሌን አውቀ ንለቀቅ ነው፣ በአክሱም በኩል ግን ዞረን እየያዝናቸው ነው ተባለ። እንደዛ ሲባል ደግሞ ጀነራሎቹ አክሱም ላይ መግለጫ እየሰጡ ነበር፣ እና የአክሱም እየጠገኑ ነበር። አሁን ደግሞ ምንድን የተባለው እናፈገፈግና እንጀምራለን ነው። ይሄንን የውጭም ሰዎች የሚሉት አሉ። በአንድ በሁለት ሶስት ምክንያት ነው። አንዱ በጣም አጋን ነው የሚያየው። ማለት የሚሸነፍ እኮ ያልመሰላቸው ነበሩ። አርባ ዓመት ብሉ ሽምቅ ውጊያ የነበረ የአሜሪካ እንኳን ነባር የሚባሉ ሽማግሌ አምባሳደሮች እንዴት ብሎ ነው የአብይ ለማጅ ወታደር ቲፒኤልኤፍን የሚያሸንፈው እና ኢትዮጵያ ስትፈርሳለች ስለዚህ ቁጭ ብለው ይነጋገሩ ይላል። አንዱ ድሮ ላይ ተቸንግሮ ያለ ነው። ድሮ ሽምቅ ውጊያ ለምን ተካሄደ? በዛን ጊዜ ሽምቅ ውጊያ ለማሸነፍ የሚያበቃው ነባራ ሁኔታ ምን ነበር? በአጠቃላይ ህዝብ የተጠላ መንግስት ስለነበረ ህዝብ ለመያዝ የተቸገረ ስለነበረ፣ በጋራ ተገፋው ተጎዳ ያለ ህዝብ ስለነበረ ወዘተ ሁኔታዎቹ ይመች ነበር። ዙሪያው ደግሞ ኢትዮጵያ መንግስትን ለመጣል የሚያመች ሀሳብ የነበራቸው ሀገሮች ተደራጅተው ይደግፉ ስለነበረ ነው። ያሁሉ ነገር ተቀይሯል። አንዳንዶቹ ይሄን አጀስት ማድረግ አቅቷቸው የድሮ ስክሪፕታቸውን ያነባሉ። አሮጌ የ20 ዓመት የ30 ዓመት ማስታወሻ ይዞ እንደሚያነባ አስተማሪ ማለት ነው ያላሻሻለው እና እሱን የሚያነቡ አሜሪካና አውሮፓ ቁጭ ያሉ ግለሰቦች አሉ። ሁለተኛው አስፔክት ፍርሃት ነው። የምርም እነዚህ ሰዎች ሊያደርጉት ይችሉ ይሆናል እድል ይኖራቸው ይሆናል ተብሎ ከመፍራት የሚመነጭ ነው። ሶስተኛው እንዲኖር ከመፈለግ የሚመነጭ ነው። ይሄ መንግስት አሁን የኦነግ ሸኔን ጨርሶ የሶማሌ ወረዲ መልክ ይዟል። ከዛ አሁን የቲፒኤልኤፍን ያለበትን ጨርሶ ትግራይን ሁሉም አይነት ፓርቲዎች ቢንቀሳቀሱባት እና ነጻ ክልል መሆኗ ከተረጋገጠ ይሄ መንግስት ተነስ ሲባል ለምን የሚል ይሆናል። አርግ የተባለውን ለማድረግ የሚቸገር ይሆናል ተብሎ ሌሎች ሀገሮች ላይ እንደምታየው በርካታ ጣውንቶችን ይዘህ አስቀምጠህ ብዙ ገመዶችን ይዘህ አንዱ ፈንገጥ ሲል በአንደኛው ጎትተህ ማስገቢያ ነገሮች እንዲኖሩ ከመፈለግ የሚመነጭ አለ አንዱ ከማመን ሁለተኛው ከመፍራት ሌላኛው የድሮን ይዞ ከመቸንከር አራተኛው ግን ከበስትለንትረስ ከምንለው ከድብቅ መነሻ ፍላጎት ጽድት ያለ መንግስት ራሱን ከህዝቡ ጋር ተተክሎ ያለው ወደ ስራው መመለስ የሚፈልግ ሳይሆን እያናቆርክ እያማሰልክ አስታራቂም ሆነ መሰራም ታቀብላለህ አስታራቂ የምትሆንበት ደግሞ ፍላጎት ያላቸው ኢንዱስትሪዎች አሉ ምክንያቱም መሳሪያ ምርት የምሸጠው ግጭት ሲኖር ነው። ግጭት ከሌለ ባህር ላይ ወስደህ አጥለው፣ ሰው ላይ መተኮስ አለበት። ሰው አፍሪካ ውስጥ ምታየው አንዳንዱ ቀውስ ሆን ብላህ በማጣላት አንተው ታጣላለ፣ አንተው ትሸጣለ። ለሁለቱም ትሸጥና ሁለቱንም ታስታርቃለ። ይሄም አንዱ ለመንት ነው። በዚህ ሎቢ የሚያደረጉ ደግሞ አካላት አሉ። አሁን እኛ የምንሰማው የማንን ድምፅ ነው የምንሰማው ከየትኛው ምንጭ የመጣውን ድምጽ ነው ከዛ ራሳችንን ደግሞ እንዴት ነው መግለጽ ያለብን ብሎ መውሰድ ነው እንጂ አሁን ለሽምቅ ውጊያ ሊሆን የሚችል እድል የለም ቴክኖሎጂው ግልጽ ነው አይፈቅድም ሁለተኛ ማነው ከአሁን በኋላ በሰባና በሰማንያ ዓመቱ ቻካ የሚገባ የአሁን ወጣት ደግሞ ለመሞት ምን ምክንያት አለው ድሮስ ቼ ጉቬራ ለማምነጥም ሆችሚኔ ብለ ቼ ጉቬራ ብለህ ነው አሁን ሆችሚኔ የለ ቼ ጉቬራ የለ አሁን መኖር ነው መብት እንጠይቃለን እስኪሰጠ ትታገላለህ ከዛ ትኖራለን። እንጫካ ሜዳ ያስፈልጋል። ጊዜው ማይፈቅድም። አዎ ጊዜው ማይፈቅድም። ብዙ ማይፈቅዱ ነገሮች አሉ። ሌላ በተለይ በዚህ በዋናነት ደግሞ በጣም ብዙ ሰዎች እጅ የሰጡበት በእርግጥም ምናልባትም ለህውሀት ያው ፍጻሜው ይህንን የመሰለ ሆነ እንጂ በተለይ በዚህ በመረጃ ጉዳይ ላይ በዓለም አቀፍ የዲፕሎማሲ መድረክ ላይ በጣም ችግር የተፈጠረብን መሆኑን የሚያረጋግጡ በተለይ ደግሞ ይህም የኮሚኒኬሽን ስርዓትን ተቋማዊ በሆነ መንገድ ካለመምራት ጋር ኢቭን በአመራሮቻችን ደረጃ ጠዋትና ማታ ሁሉም እየተነሳ እንኳን ደስ ያላችሁ በሚል መግለጫ ስም ዛሬ ደግሞ ያው ሚዲያዎቹም የክልልም ልክ እነሱም ብሔርተኛ የሆኑ ይመስል በተለያየ መልኩ በሚደረግ እንትን ዋጋ ያስከፈሉን። ለዚህ እንደውም አንዱ ምሳሌ ያን የመሰለ በጣም ያስደነገጠን ምንድነው ጀት ተመታ ተጠለትፈ ተብሎ ስናይ የነበረው ጌም መሆኑ ትናንት እንደዚህ ነው የተሰማው። እና እሱን እንኳን ማስተባበል እና ችግሩን ማጥራት የሚችል የኮሚኒኬሽን ተቋም የሌለን ሀገር ነን። ይህንንም ኮሚኒኬሽን ጽህፈት ቤት እንደዚህ አይነት ማህበራዊ ጉዳዩንም፣ ፖለቲካውንም፣ ወታደራዊውንም እንደዚህ የሚመራ ግብረ ኃይል አለው እና በዛ መሰረት ወደ አንድ ቋት ውስጥ ገብቶ መረጃው ይፈስ ነበረ። እና ይሄ መደበላለቅ ለምንድን ነው የመጣ? ወደፊት ምንድን ነው በዚህ ነው የምንቀጥለው? አሁን ቀጥሎ ምርጫ የሚባል ነገርም አለ። ይሄ እንደውም አሁን እዛ ሽምቅ ውጊያ አካሄዳለሁ ለሚለውም አካል ምናልባትም ምንም እንኳን ወደ ስልጣን ባይመጣ ይሄ እዚህ ለአጥፍቶ መጥፋት አጀንዳው እንዳንመቻች በጣም ያሰጋል ብዬ አስባለሁ። ብዙ ሰዎች ናቸው የሚሉት፣ የእኔ እምነት ነው። የኔ እምነት ኮሚኒኬሽን ስለሰራው ሳይሆን በኮሚኒኬሽን አምናለሁ። ድሮ የነበረን ኮሚኒኬሽን የራሱ ሰባራ ጎኖች ነበሩት ነበሩት። ከጀርባው አንዳንዱን ማለት ያለብህን እንዳትል አቤታ ዲሞክራሲ ነበረው የምትደረግበት አንዳንዱን ማለት የሌለብህን እንድትል ምትደረግበት በከፍል ጫና የሚኖርበት ነበር። ከደህንነት ማንተ ብቻ አለ ሞተ የምትናገረው የመንግስቱን መንግስት ከሚለውም ባሻገር መንግስት ብሎም ስትሄድም መል ላይ የሆነ ነገሮች የሚገቡበት ነገር ስለነበረው አንዱ ሱ ነው። ሁለተኛው የኮንትሮል አይነት ኤለመንትም ነበረው ሚዲያዎቹንም ትንሽ የያዘ ማድረግ ነገር ነበረው፣ እና ኮሚኒኬሽን አምኖም ሚዲያ እንዲስፋፋም ፖሊሲ ማስቀምጠ ስትራቴጂም ነድፈህም የሚጣልበት ሚዲያዎቹን በደንብ ለማቀፍ ሞክረህም ቁጥሩ እያየለ የሚሄድበት ስለሚሆን መረጃ መስጠቱ እንዳለ ሆኖ ከገዛ አንጻር ክፍተቶች ነበሩበት እና በዚህ ምክንያት ሰው የድሮ አይነት ነገር ከሆነማ ምን ያደርጋል፣ የሚል እምነት ያለው ሰው በአንድ በኩል አለ። ሁለተኛው እንግዲህ አሁን እንዳልከው ሶሻል ሚዲያ ሰፍቷል። አንድ ነገር ከመሆኑ ከሆነ በኋላ ሳይሆን ሊሆን ሲልም ቀድሞ ይወጣል፣ እየሆነም ይወጣል። የተደራጀ መረጃ ይዞ ለማቅረብ ጊዜም አይኖርም እና ኦልሬዲ ኮሚኒኬሽን አዋቅሮ መረጃ ሰባስቦ ምናም ብሎ እስከሚሄድ ድረስ መች ጊዜ አለ የሚልም አለ። ይሄ አንዱ ቻሌንጁ ነው። እሱም ውስጥ ግን ተቋቁሞ መሄድ የሚቻልበት ነገር ያስፈልጋል። የኔ እምነት ብሔራዊ መግባባት ላይ ባልደረሰ ሀገር ሚዲያዎች በስሚ ስሚ በሚለቃቀም መረጃ ወስደው ሀገር ሊያጠፉም ሀገር ሊያሳስቱ የሚችሉበት እድል ስላለ አንድ ሁለት፣ መንግስት ራሱን ኤክስፕሌን ማድረግ አለበት፣ በተደራጀ መንገድ። መንግስት ራሱን በተደራጀ መንገድ ኤክስፕሌን የሚያደርገው አንድ መንግስትን ሆኖ መንግስትን ወክሎ እያንዳንዱ ተቋም የራሱ ኤክስፐርቲዝ አይኖረውም። አንድ በኮሚኒኬሽን ኤክስፐርቲዝ ያለው ኢንስቲቱሽን ተዋቅሮ በሁሉም በኩል ማዕከላዊ የሚባለው የመንግስት መረጃ እምነት ምንድን ነው? መንግስት የሚያምነው ድክመት ምንድን ነው? እሱን ለማድረግ የሚሰራው ስራ ምንድን ነው? ትላንት ምን ነበር የሆነው? ዛሬ ምን እየሆነ ያለው? ብሎ የሚገልጽ የመረጃ ምንጭ፣ የተደራጀ የመረጃ ምንጭ አንድ። ሁለተኛ አስተባብረው ድጋፍ የሚያደርግ ኢንስቲቱሽን ያስፈልጋል የሚል እምነት አለኝ። አይ ቲንክ ብዙ ሰዎች በዚህ ያምናሉ። ያ ውሳኔው እንግዲህ የበላይ አካል የሚወሰነው አካል እንደ ፓርቲም እንደ መንግስትም መታየት ስላለበት እ ያግዛል ባይ ነኝ። ብዙ ሰዎችም ይህን ይጋራሉ። እሱ አለመሆኑ አሁንም ጉዳት አስከትሏል። አሁን ከየመስሪያ ቤታችን እና ከየቤታችን ተሰብስበን ነው መረጃ የምንሰጠው እንጂ ኢንስቲቱሽን ኖሮን ስራ ኖሮ ኤክስፐርት ኖሮ ውዘት አይደለም። እና የበጎ ፈቃድ አይነት ስራ የይድረስ ይድረስና የጊዜያዊ ኮሚቴ ስራ ከሚሆን ይህንኑ በተደራጀ መንገድ የሚያስተባብር ተቋም ቢኖር ሀገር ትጠቀማለች። በተለይ የተሟላ ብሔራዊ መግባባት ደረጃ እስከምን ድረስ ያግዛል የሚል እምነት እኔም አለኝ። ምናልባት መንግስት ኮንሲደር አድርጎት እንደገና አይቶት ያስተካክለው ይሆናል የሚል እኔም ግምት አለኝ። እስከዛ ለማሳመን ሞክራለው አለቆቻችንንም ጓደኞቻችንንም